ክርስቲያኖች ለመሆኑ ቅዱስ ጊዮርጊስና እመቤታችን ምን አገናኛቸው? በማኅሌተ ጽጌ ክበበ ጌራወርቅ ጽሩይ እምንቆ ባሕሪ የሚለውን ወረብና መዝሙር ስንዘምር ብዙዎቻችን ቅዱስ ጊዮርጊስና እመቤታችን ምን አገናኛቸው የብዙዎቻችን ጥያቄ ነው። ስለዚህ ግእዙን እናነባለን፣ ትርጉሙና ምስጢሩ እንመለከታለን። ይግለጥልን። ግእዙ እንዲህ ይላል ክበበ ጌራወርቅ ጽሩይ እምንቆ ባሕሪ ዘይሃቱ ለተጽፈ ብኪ ትምህርተ ስሙ ወተዝካረ ሞቱ አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግስቱ አንቲኩሎ ሁሉ ታሰግዲ ሎቱ ወለኪኒ ሰግዱ እቱ የስሙና የሞቱ መታሰቢያ በአንቺ የተጻፈብሽ። የሚያበራ ከሆነ ከእንቁ ባሕሪ ይልቅ የወርቅ ክበብ ያለው የጊዮርጊስ የመንግስቱ የራስ ጌጥ ሽልማት አበባ አበባ አክሊል ድንግል ማርያም ሆይ አንቺ ለሱ ሁሉን ታሰግጅለታለሽ እሱ ደግሞ ለአንቺ ይሰግዳል ማለት ነው። ምስጢሩን እንመልከት። አክሊለ ጽጌ ማርያም ቀጸላ መንግስቱ ለጊዮርጊስ ማለት ሚያዝያ 3 በሚከበረው በሊቀሰማይታት በሊቀ ሰማይታት በቅዱስ ጊዮርጊስ ገርል ላይ ስትመለከቱ ቅዱስ ጊዮርጊስ ስለ ጌታ ፍቅር ሲል ብዙ መከራ ተቀብሏል። በመንኮራኩር ተፈሽቷል። በሚስማር ላይ ተራምዷል። ሞቶ ተነስቷል እና ጌታችን መዳንታችን ኢየሱስ ክርስቶስ እልፍ አእላፍ መላእክትን አስከተለ ክፍሉ በእንቁባይሪ የተሰራ ያጌጡ ሰማያዊ የሆነ ልብስን አጎናጸፈው። በመጨረሻም ሰባት ከጸሕይወት አበባ የተሰሩ አክሊሎችን አቀዳጀው። አክሊለ ጽጌ ማርያም ቀጸላ መንግስቱ ላይ ጊዮርጊስ ማለት ያቺ ከጸሕይወት የተሰራች ጊዮርጊስ የተቀዳጃት መንግስቱ አክሊል ድንግል ማርያም አንቺ ነሽ ማለት ነው። ምክንያቱም መመቤታችን በጸሕይወት ትመሰላለች። ጸሕይወት ሆና የህይወት ፍሬን ተታናለች ና ለዚህ ነው ሐሙስ ውዳሴ ማርያም ላይ ስለ ህዋን የገነት ደጅ ተዘጋ ዳግመኛም ስለ ድንግል ማርያም ተከፈተልን ከጸሕይወትን በላ ዘንድም አደለን ብለን እንምናመሰ በጎ መዓዛ አዛ ያላት በሾ መካከል ያበበች ኖክ በራይ የተመለከታት ቅጠሏ የማይጠውልቅ አበባዋ የማይረግፍ የህይወት እጽ እጽ ሕይወት ድንግል ማርያም ናትና መቤታችን አክሊለ ጽጌ ማርያም አቺ ጊዮርጊስ የተቀዳጃት ከእፀ ሕይወት የተሰራች አበባ ድንግል ማርያም አንቺ ነሽ ብለን እናመሰግናታለን። ይቀጥልና ዘተጽፈ ብኪ ትምህርት ትምርተ ስሙ ተስካረ ሞቱ ይቀሰማይታት ቅዱስ ጊዮርጊስ ከሰማይታት ሁሉ ክብሩ ከፍ ያለ ነውና የበለጠ ነውና ማር ጊዮርጊስ እየተባለ ይጠራል። እንደምታውቁት የመቤታችን ስሟ ደግሞ ማርያም ነውና መታሰቢያ በስሙ ያለ ለስሙ የተደረገለት ወተስካረ ሞቱ። እመቤታችን በአጸደ ነፍስ ሳለ ቅዱስ ጊዮርጊስ ደምርኒ ምስለ ፍልሰት እኪ ነሐሴ 16 ፍልሰትሽ ትንሳይሽ ይከበራልና ካንቺ ፍልሰት ጋር የኔ የስጋይ ፍልሰት እንዲሆን አድርግልኝ ያለ የለምናት ነበረ። በዚህ ምክንያት ነሐሴ 16 የእመቤታችን ፍልሰተ ስጋዋን ስናከብር የቅዱስ ጊዮርጊስንም ፍልሰተ አጽሙን እናከብራለንና፣ ዘተጽፈ ብኪ ትምህርተ ስሙ ተስካረ ሞቱ፣ ስሙ በስምሽ ያለ መታሰቢያው በመታሰቢያሽ የሚደረግ የጊዮርጊስ የመንግስቱ ዘውድ አበባ ድንግል ማርያም አንቺ ነሽ እናመሰግናታለን በመጨረሻም እንዲህ ይላል፣ አንቲ ኵሎ ታሰግዲ ሎቱ፣ አንቺ ለሱ ሁሉን ታሰግጅለታለሽ፣ እሱ ደግሞ ለአንቺ ይሰግዳል ይላል። ክርስቲያኖች፣ እመቤታችን ሰማይታት እናታቸው ትባላለች። ሰማታት የሰማትነት ዋጋቸውን የምታሰጣቸው፣ የሰማትነት ጽናትን የምትሰጣቸው እሷ ስለሆነች አክሊለ ሰማይታት እመሰማይታት ትባላለች። ስለዚህ ለቅዱስ ጊዮርጊስ የሰማትነት ዋጋውን የምታሰጪው ስለሆነሽ ለአንቺ ይሰግድልሻል። አንቺ ደግሞ የሰማትነት ዋጋውን ስላሰጠሹ ምእመናን ሁሉ ሊቀ ሰማይታት እያሉ ይሰግዱለታል ማለት ነው። ይሄውም ሊታወቅ እመቤታችን ሰዎችን ንቦታ በደብረ ምጥማቅ ስትገለጥ ሰማይታት ቅዱሳን እየመጡ ይሰግዱላት ያመሰግኗት ነበረ። ከሰማይታት ሁሉ ቀድሞ ይመጣ የነበረው ግን ቅዱስ ጊዮርጊስ ነበረ። ምእመናንም እሱን ለማየት ይፈልጉ ይሹ የነበሩ ሁሉ ለቅዱስ ጊዮርጊስ ይሰግዱለት ነበረ። እሱ ደግሞ ታጥቆ አደግድጎ ለመቤታችን ይሰግድላት ነበረና ና አንቺ ሁሎ ታሰግድ ይሎቱ አንቺ ለሱ ታሰግጅለታለች። አንቺን ለማየት የመጡ ምእመናን ሁሉ እሱን በማየታቸው ለሱ ይሰግዱለታል። ወለኪን ይሰግዱ እቱ እሱ ደግሞ አክሊለ ሰማይታት የጌታዬ አምላኬ ናት እያለ እንዳንቺ ይሰግድልሻል ማለት ነው። እሱ ብቻ አይደለም በቤተክርስቲያናችን መቤታችንና ቅዱስ ጊዮርጊስ ልዩ ስፍራ አላቸው። በዚህ በስደቷ ወቅት በግብጽ በተለያዩ አውራጆች መከራ ስትቀበል በረሃቡ ጥሙ ካስቸገራት በኋላ ወደ አገራችን ወደ ኢትዮጵያ ስትመጣ ግን ኢትዮጵያውያን እጃቸውን ዘርግተው በራቸውን ከፍተው መቤታችን ተቀብለዋታል፣ አስተናግደዋታል። መቤታችንም ጌታችን ልጅ ወዳጄ እዚህ ሀገር እንቆ ያለችው ጌታችንም በመጽሐፍ የተጻፈውን ትንቢቱን ልንፈጽም ይገባልና መሄድ አለብን። ባይሆን ግን ይቺ ሀገር መልካም ናት ባርኪያት ብሎ አና ላይ በቅዱስ ራይል አማካኝነት በደመና ጭኖ እመቤታችን ኢትዮጵያ እንድትባርካት አድርጓል። በዚህ ጊዜም ይች ሀገር መልካም ናት አስራት አድርጌም ሰጥቼሻለሁ ብሏታል። ቅዱስ ጊዮርጊስ ደግሞ ለኢትዮጵያ ገበዟ ነው። ይኸውም በዓድዋ በተለያዩ ጦርነቶች ታውቋል። በዚህ ምክንያት ቤተ መቅደሳችን ልክ ስንገባ ፊት ለፊት የቅዱስ ጊዮርጊስና የእመቤታችን ስላድኖ እንመለከታለን። ከብዙ በጥቂቱ ክበበ ጌራወርቅ ጽሩ የሚለው የወረብና የዝማሬ ትርጉም ይህንን ይመስላል። ከሊቃውንቱ ጋር አብረን ስንወርብ ስናሸበሽብ ይህን መዝሙር ስንዘምር ይህንን የመቤታችንና የቅዱስ ጊዮርጊስን ምስጢር እያሰብን ሊሆን ይገባል። መቤታችን ለእኛም አክሊላችን ናትና አክሊለ መከነ እያልን ውዳሴዋን እየደገምን ለኛም ሁልጊዜ አክሊላችን እንድትሆን እስከ መጨረሻው ድረስ እንድትጠብቀን የመቤታችን መለመናት ያስፈልጋል። መቤታችን ከሊቀ ሰማያት ከቅዱስ ጊዮርጊስ በረከት ረድኤት ሁላችንን ያሳትፈን። የመቤታችን ጣዕሟን ፍቅሯን ያሳድርብን ይቆየን።